ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የቻናል የተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በጣም ቀላልና የሚጣፍጥ የፉል አሰራርና ሳያችኋለሁ እስከ መጨረሻው ከኔ ጋር ሆኖ ከዛ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁ ሁኑ። ወደ አሰራሩ እንሄዳለን። በዋነኝነት የምንጠቀመው ግብአት ባቄላ ነው። እኔ ንጹህ የባቄላ ክካለኝ፣ እናንተ ከፈለጋችሁ ድፍኑን የቆርቆሮውንም መጠቀም ትችላላችሁ። ከዛ ባቄላውን እንደዚህ ለቅመን ካዘጋጀን በኋላ ቆሻሻ እንዳይኖረው ለቅመን ካዘጋጀን በኋላ በቀዝቃዛ ውሃ ለአንድ ቀን እናሳድረዋለን። እኔ ማታ እንደዚህ አድርጌ በውሃ ዝፍዝፍ ያሳድረውና ጠዋት አሳያቸዋለሁ። እንደምትመለከቱት ይሄኛው ቪዲዮ ጠዋት ነው። ጠዋት ላይ ትልቅ ነው የሚሆነው። ከዚያ በኋላ ዘፍዝፈን ያሳድርንበትን ውሃ ቀያይረን ንጹህ እስከሚሆን ድረስ ውሃውን መለዋወጥ ብቻ፣ አሽተን ሳይሆን የምናጥበው ውሃውን መቀያየር ብቻ ማለት ነው አያችሁት እንደዚህ ንጹህ እስከሚሆን ድረስ ከዛ በመቀጠል እንግዲህ እንደዚህ ባቄላችን ካዘጋጀን በኋላ እንቀቅለዋለን። መቀቀሊያ ድስት እዚህ ጋር አዘጋጅቻለሁ ውሃ ጨምሬ ከዛ በኋላ ባቄላውን እጨምራለሁ ማለት ነው። እንደፈለጋችሁ ነው፣ ዘፍዝፋችሁ ሳታሳድሩ ጠዋት ዝም ብላችሁ መቀቀልም ትችላላችሁ። ይሄ ግን በጣም ጊዜ ይቆርጥብላችኋል። ጠዋት ልክ ተነስታችሁ በተለይ ስትቸኩሉ ማታ እንደዚህ ካሳደራችሁ ቶሎ ስለሚበስል ቶሎ ይደርስላችኋል ማለት ነው። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ይደርሳችኋል፣ ስለቅ ይደርሳችኋል። ከዚያ በመቀጠል ሌላ ደስት ነጥድ ና ቀይ ሽንኩርት ደቆ የተከተፈ ቀይ ሽንኩርት አለኝ። ሽንኩርቱን ክድና አድርጌ በእንፏሎቱ ብቻ እንዲበስል አደርጋለሁ። በጣም ቀላል ነው። ሀሳብ አስቴካላችሁ ኮሜንት ላይ ጻፉልኝ። እናንተ ደግሞ እንዴት እንደምትሰሩ ኮሜንት ላይ ጻፉልኝ። እንደምትመለከቱት ሽንኩርቱን ትንሽ ከደን አድርጌ ካበሰልሁት በኋላ ዘይት ነው የምንጨምረው። ደግሞ ፈጣን ነው ቶሎ የሚደርስ ቆንጆ የፉል አሰራር ነው እያሳየኋቸው ያለሁ። ዘይቱን እንጨምርና በደንብ አድርገን እናቁላለዋለን። ሽንኩርቱን በደንብ አድርጌ በዘይት ካቁላላሁት በኋላ በርበሬ ይጨምራለሁ። እኔ በርበሬ ትንሽ በዛ ሲል ስለመወድ ትንሽ በዛ አድርጌዋለሁ። እናንተ ግን እንደፍላጎታችሁ መጠቀም ትችላላችሁ። በርበሬውን ጨምረን በደንብ አድርገን እናቁላለዋለን። እሳቱን ቀነስ እናደርግና እንዳይቃጠልብን ማለት ነው። ቀስ ብሎ በደንብ እንዲቁላላለን በርበሬውን ቆንጆ አድርገን ቆንጆ የቁሌት ሽታ እስከሚያመጣ ድረስ እናቁላለዋለን። ትንሽ ውሃ ጨምራለሁ እኔ ውሃ በትንሽ በትንሹ እየጨመርን ትንሽ በርበሬውን ካቁላላ ነው በኋላ ብዙ ጊዜ አይወስድም። ከዛ በመቀጠል የተፈጨ ቲማቲም ነው የምንጨምረው። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ቲማቲሙን ጨምርና ደግሞ በደንብ አድርጌ አቁላለዋለሁ። ፉልን እንዴት እንደምሰራ እንግዲህ እያሳየኋችሁና ከዚህ በፊትም ኮሜንት ላይ ብዙ ጊዜ ጠይቃችሁኛል። ያው ቶሎ ቶሎ ማልመልስላችሁ ጊዜ ስለማይኖረኝ ነው። ለዛ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ጊዜ ሲኖረኝ ግን እመልስላችኋለሁ። እንደዚህ ቲማቲሙን ጨምሬ በደንብ አድርጌ አቁላላሁት። እንደምትመለከቱት ነው መልኩ ራሱ በጣም ያምራል። ከዛ በመቀጠል ነጭ ሽንኩርት ነው የምንጨምረው። ነጭ ሽንኩርቱን እንጨምርና እናቁላለዋለን እንደዚህ አዳዲስ ቪዲዮ ስለቀን እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። ቲማቲሙን ጨምሬ ነጭ ሽንኩርቱን ጨምሬ በደንብ አድርጌ ካቁላላሁት በኋላ የቲማቲም ድልህ ትንሿን ሽግችን ጨምራታለሁ። ከዛ በኋላ ቲማቲሙ ድልህን እንጨምርና ደግሞ ትንሽ እናቁላላዋለን። ብዙ ጊዜ አይወስድም። በጣም ፈጣን የቁርስ አሰራር ነው እያሳየኋችሁ ያለሁት የምታውቁት ይሆናል ግን ደግሞ እንዴት እንደምሰራ ላካፍላችሁ ብዬ ነው። ቲማቲሙን ጨምሬ የቲማቲሙ ወንድል ጨምሬ እሳቱን ቅንስ አድርጌ አንተከትከዋለሁ። ከዚያ በመቀጠል ማጣፈጫ ቅመማ ቅመሞችን ነው የምንጨምረው። እናንተ የምትፈልጉትን እያላችሁ መጠቀም ትችላላችሁ። ይህኛው መጀመሪያ የምጨምረው ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ደረቅ ቅመም ነው። አንድ የቡና ማንኪያ ትንሿ። ይህኛው ደግሞ ኮረሪማ ሁሉንም በትንሿ በቡና ማንኪያ ነው መጨምረው። ይህኛው ደግሞ ቁንዶ በርበሬ ነው። ከዛ የጥብስ ቅጠል ግን እናንተ ያላችሁን ከዚህ ውስጥ አንዱ ብቻ ካላችሁ አንዱ መጠቀም ትችላላችሁ፣ ግዴታ አይደለም። ከዛ ይህኛው ደግሞ ቀራፋ በትንሹ ቀራፋ በትንሹ ነው ስለሚያሰማ፣ አነሳ አድርገን ግማሽ የቡና ማንኪዋ ትንሿ ግማሿን እንጨምርና እንግዲህ ቅመማ ቅመሞቹን ጨምረን በደንብ አድርገን እናዋህደዋለን፣ በደንብ እንቀላቅለዋለን። ከዛ ጨው እንጨምራለን። ጨው እንደ ፍላጎታችሁ ነው። ጨው ጨምር ያለው ከዛ ያነሰውን መጠምሰን ስጎን ማስተካከል ነው። ከዛ ባቄላው ደግሞ እንዴት እንደበሰለ ስላሳያችሁ ጊዜ አይወስድም። ያው ዘፍዝፈን ስላሳደር ነው ማለት ነው። ይኸው እንደዚህ እየበሰለልኝ ነው። ከፈለጋችሁ እዚሁ ላይ ምጥጥ እንዲል ማድረግ ትችላላችሁ። ከዛ ዳጥ ዳጥ ማድረግ ትችላላችሁ። አሁን ያዘጋጀነው ስጎ ላይ ባቄላውን ማድረግ ነው። እኔ እንደዚሁ በጣም ስለበሰለ እንደዚሁ አድርገዋለሁ፣ ፍርስርስ እንዳይልብኝ በኋላ እንደዚሁ ግን ትንሽ ቀረት አድርጋችሁ ስትቀቅሉ ቀረት ካለው ዳጥ ዳጥ አድርጋችሁ መጨመር ትችላላችሁ። ከዚያ በኋላ በደንብ አድርገን ባቄላውን እንጨምርና እንቀላቅለዋለን። ቅመማሙ ቅመማ ቅመሞችን ድጋሚ ልንገራችሁ የተጠቀምኳቸው የጥብስ ቅጠል ደረቁን ተፈጭቶ ማለት ነው፣ ነጭ ሽንኩርትና ዝንጅብል ተፈጭቶ ቆንዶ በርበሬና ቀራፋ እነዚህን ተጠቀም ያለው ቅመም። እናንተ ግን ባላችሁ ቅመም ማዘጋጀት ትችላላችሁ። ከዛ በኋላ በደንብ አድርገን ባቄላውን ጨምረን አያችሁ፣ እንደዚህ ቀላቅለን በደንብ እንዲዋሃድ ማድረግ ነው። ትንሽ ደረቅ ቢል ቆንጆ ነው፣ ያውኔ የእኔ ፍላጎት ስለሆነ ነው። ትንሽ ቀዝቀዝ ሲል ይደርቃል። እንደዚህ አድርጌ ፉሉን ጨርሼ ሰርቼ ጨርሻለሁ። ከዛ በመቀጠል እንቁላል አራት እንቁላል ልጠቀማለሁ። እንደዚህ እንቁላሉን ልቀመመው ነው። ትንሽ ነጭ ሽንኩርት ዱቄት እና ጨው አለማድረግ ትችላላችሁ፣ ወይም ቁንዶ በርበሬ ያድርጋችሁ። እንቁላሉን እንመተዋለን። ከዛ በመቀጠል እንቁላሉን ለመጥበሻ ደግሞ ድስት እንጥድና ዘይት እናደርጋለን። ዘይቱ ሞቅ ሲል የአዘጋጀነውን እንቁላል እናደርጋለን። ከዚያ በመቀጠል መጥበስ ነው። ቀላል ነው፣ እንግዲህ እንደምታዩት ነው። ማንኛውም ሰው መስራት ይችላል። እንደዚህ አድርገን እንቁላላችንን ጠብሰን ጨርሰናል። ከዚህ በመቀጠል እንግዲህ አጣፍጥና አሳምሮ ማቅረብ ነው። የሁሉንም እንግዲህ ሰርቼ ጨርሻለሁ። ከዚያ በመቀጠል ማቅረቢያ ሳህን እናዘጋጅና መሀል ላይ ፉሉን እናደርጋለን። እንደዚህ እናደርጋለን። ከዛ ሌሎችን ግብአቶች ደግሞ ከጎንና ከጎን አድርገን ላይን እንዲያምር አድርገን እናቅረባለን። ከፈለጋችሁ የፉል ማቅረቢያ ች ትንሿ መጥበሻ የምትመስለዋለች አይደል? እሷን መጠቀም ትችላላችሁ ካላችሁ ማለት ነው። እንደኒከለላችሁ ደግሞ እንደዚህ ባለን ማቅረቢያ መጠቀም እንችላለን። እንቁላሉን እንደዚህ ከአንድ ወገን አደረግኩት። ከዛ በመቀጠል እርጎ አለኝ። እርጎን ደግሞ እንደዚህ አደርገዋለሁ። እናንተ ግን በምትፈልጉት ማድረግ ትችላላችሁ። ጾም ሲሆን አሁን ቃሪያና ሽንኩርት ብቻ እና ፉሉን ተደርጎ ይበላል። ጾም ሳይሆን ደግሞ እንደዚህ እንቁላል እርጎ አድርጋችሁ መጠቀም ትችላላችሁ። እንደ ፍላጎታችሁ ነው። እንግዲህ ሽንኩርት እና ቃሪያ ደቆ የተከተፈ ነበረኝ። ከጎንና ከጎን አድርጌ እንደዚህ አሳምሬ ሰርቼ ጨርሻለሁ። እዚህ ጋር ዳቦ አለ። በዳቦ እንግዲህ መመገብ ነው። በጣም ቀላል ቁርስ ነው የሚጣፍጥ። ስለተከታተላችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው